ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለት ረቡዕ የሞርስ ዜና ነው። ጀመረ። አርእስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ሕዝብ ለተናዘመው የትግራይ ጊዜ አስተዳደር ፕሬዚደንት ሆኖ የሚያገለግል ሰው እንዲጠቁም ጥሪ አቀረቡ። በሻዕቢያ የታገቱ 18 የአዘርባጃን ዜጎች ተለቀቁ፣ የመርከቦቹ ዕጣ ፈንታ አልታወቀም። በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል። ሜጀር ጄኔራል እንዳልካቸው ወልደ ኪዳን በመቀሌ ከተማ የሸቀጦች ዋጋ መናርን ለመቆጣጠር በተደረገ ድንገተኛ ፍተሻ ከ17 ሺህ ሊትር በላይ የተደበቀ ነዳጅ ተገኘ ተባለ። እነ ዶክተር ደብረጽዮን የሚመራው የህወሀት ክንፍ የትግራይ ቴሌቪዥን ጣቢያን ሰብሮ ለመግባት እና ማህተም ለመውሰድ ያደረገው የዛሬ ሌሊት ሙከራ ከሸፈ። በኢትዮ ጅቡቲ ምድር ባቡር የጅምላና የኮንቴይነር ጭነት አገልግሎት እየተመቻቸ መሆኑ ተሰማ። ከውጭ የአሜሪካ ከፍተኛ ባለስልጣን በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነሳም። የተወረዳችሁ ቤተሰቦቻችን ደመቀ ደመቀ እስከ ዜና ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ለመቄዶኒያ እስካሁን ስምንት መቶ ሚሊዮን ብር መሰብሰብ ተችሏል። ለመቄዶኒያ የአረጋና የአእምሮ ህሙማን መርጃ ማዕከል በተጀመረው የገቢ ማሰባሰቢያ መርሃ ግብር እስካሁን ስምንት መቶ ሚሊዮን ብር መሰብሰብ መቻሉን ተቋሙ አስታውቋል። ይህ ዘገባ እየተጠናቀረ ባለበት 44ኛ ቀን ድረስ በነበረው የገቢ ማሰባሰቢያ መርሃ ግብር ከሀገር ውስጥና ከሀገር ውጭ በርካታ ዜጎች ተሳትፈዋል። በገቢ ማሰባሰቢያ መርሃ ግብሩ ላይ የተለያዩ የሃይማኖት ተቋማት አገልጋዮች፣ የኪነጥበብ ሰዎች እና የሚዲያ ባለሙያዎች ለጋሾችን ሲያበረታቱ የቆዩ ሲሆን መርሃ ግብሩ አሁንም እንደቀጠለ ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድዳ በኢትዮ ጅቡቲ ምድር ባቡር የጅምላና የኮንቴይነር ጭነት አገልግሎት እየተመቻቸ መሆኑ ተሰማ። ኢንጂነር ታከለ ኡማ በመብራት መቆራረጥ ሳቢያ የተፈጠረውን የአሰራር ችግር በመቅረፍ መደበኛ ስራዎችን ወደነበረበት ለመመለስ እየሰራን ነው ብለዋል። ባለፉት አራት ተከታታይ ቀናት የኃይል መቆራረጥ በአገልግሎታችን ላይ ተጽዕኖ አሳድሯል ያሉት የኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ያስከተለውን የአሰራር ችግር ለመቅረፍ እርምጃ እየወሰድን ነው ብለዋል። መስተጓጎሎችን ለማካካስ በቀጣይ ቀናት ለደንበኞቻችን የጅምላ ጭነትና የኮንቴነር ጭነት አገልግሎት እያመቻቸን ነው ሲሉ ዋና ስራ አስፈጻሚው በተለይም እያንዳንዱን ፍርጎና ኮንቴነር በተናጠር ከመቁጠር ይልቅ የባቡር ጉዞ ቁጥሩ በመጠቀም በጅቡቲ ጉምሩክ ያለውን የሰነድ አሰጣት ሂደት ቀላል እያደረግን ነው ብለዋል። የማስተካከያ ስራዎችን ለማፋጠርና መዘግየቶችን ለመቀነስ ያለመ ከመሆኑ አንጻር በዚህ ጊዜ ደንበኞቻችን ለሚያሳዩን ትዕግስትና ግንዛቤ ከልብ እናመሰግናለን ሲሉ በኤክስ ገጻቸው ላይ መልእክታቸውን አስፍረዋል። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ዳድዳድዳድዳድድድድ መቀለ ከተማ የሸቀጦች ዋጋ መናርን ለመቆጣጠር በተደረገ ድንገተኛ ፍተሻ ከ17 ሺህ ሊትር በላይ ላይ የተደበቀ ነዳጅ ተገኘ። የከተማው ምክትል ከንቲባ አቶ ኤልያስ ካሳይ እንደገለጹት 1250 ሊትር ናፍታ፣ 3496 ሊትር በንዝን እና 1800 ሊትር ነጭ ጋዝ ተደብቆ መገኘቱን ለሞርስ ዜና የደረሰው መረጃ አመልክቷል። የዋጋ ንረትን ለመቆጣጠር የተቋቋመው ግብረ ኃይል ይህን የመሰለ እርምጃ ወደፊት ይወስዳል ይበል እንጂ፣ በነ መንጀሪ ነው ቡድን ልዩ ትዕዛዝ ነዳጅ በሚስጥር ተከዝኖ እንዲቀመጥ በተባለው መሰረት በተለያዩ ቦታዎች ተደብቆ የሚገኝ መሆኑን ለማወቅ ተችሏል። በተለይ በመቀሌ ከተማ መንግስታዊ ተቋማት ነዳጅ እያጡ ስራ እየተስተጓጎለ መሆኑን የሚናገሩት የሞርስ ዜና ምንጮች ይህ የሚደረገው ሆን ተብሎ ምሬት ለመፍጠር የተደረገ ነው ይላሉ። በነዳጅ በሸሸግ እና ዝውውር የሞንዶሪኖ ቤተሰቦች እጅ ያለበት መሆኑን የሚናገሩት ምንጮች ቡድኑን ለመደገፍ ሲባል ተባባሪ በማይሆን ሰው ላይ ከስራ የማባረር እርምጃ እንዲወሰድበት መመሪያ መሰጠቱን አውቀናል ይላሉ። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድድዳ መጋቢት 16 ለመጋቢት 17 ሌሊት 10 ሰዓት ላይ በእነ ዶክተር ደብረጽዮን የሚመራው የህዋት ቡድን የተሸረበው ሴራ ለጥቂት መክሸፉን የሞርስ ዜና ምንጮች ገልጠዋል። ሌሊት 10 ሰዓት ሲሆን በትግራይ ቴሌቪዥን ጣቢያ ውስጥ በመስራት ላይ የሚገኙና ቡድኑ ተባባሪዎቹ በመሆናቸው እምነት ጥሎባቸው ጣቢያው የሚጠቀምበት ነው ማህተም ለማግኘት የጠረጴዛ መሳሪያ በመስበር እንዲወስዱ የተሰጣቸውን ግዳጅ ለማከናወን እየተዘጋጁ ያለበት ድንገት ሊከሽ ችሏል ይላሉ ምንጮች። የማነ ገብረ ሚካኤል ቁጠባና ብድር ኃላፊ፣ ክብሮማ ብርሃ ፖለቲካ ዳይሬክተር፣ የአመስፍን ምክትል ፋይናንስ እና ቢዝነስ ኃላፊ፣ ተክለ ብርሃን ተክለ ፕሮሞሽን ኃላፊ፣ ገረዚ ኃይሉ ኤዲቲንግ ኃላፊ የተባሉ የጣቢያው ሰራተኞች ከህወሀት ክንፍ ግዳጅ ተቀብለው ጣቢያውን እንዲቆጣጠሩ በቴሌግራም መልዕክት ደርሷቸው ነበር። በተሰጣቸው ግዳጅ መሰረት በታጣቂ ኃይሎች ጨለማን ተገን በማድረግ ጣቢያውን በውድቅ ሌሊት ሰፈው ለመግባት ያደረጉት ጥረት ምክንያቱ ባታወቀል ሁኔታ ሲከሽፍ ፖሊስ በቦታው ደርሶ ጥበቃ ለማድረግ ተገዶ ነበር ይላሉ ምንጮች። የአድዋ ተወላጅነታቸውን ከኤርትራ የሚቀዳ የዘር ሀረጋቸውን እየጠቀሱ ሰራተኛውን ሲያሸማቅቁት ነበር የሚሉት ምንጮች፣ አሁን የትግራይ ቴሌቪዥን ዋና ስራ አስኪያጅ ከጌታቸው ረዳ ጋር አዲስ አበባ መጥተው የነበረ ሲሆን እስካሁን ድረስ ወደ መቀሌ አለመመለሳቸውን እንደ ዋነኛ ምክንያት በመጠቀም የቢሮ ሰበራና የማህተም ስርቆት ሊከናወን ነበር ይላሉ። አሁንም ዛሬ ሌሊት ቢከሽፍም በቀጣይ ቢሮውን ሰብረው ማህተም በመውሰድ መረጃ የማጥፋት ስራቸውን ሊያከናውኑ እንደሚችል ግምት አለ። ዶክተር ደብረጽዮን የሚመራው ቡድን ባለፈው መግለጫ ሲሰጥ ሌሊት አስር ሰዓት ላይ ነበር። ዛሬ የትግራይ ቴሌቪዥን ጣቢያ እንዲሰበርና እንዲቆጣጠሩት ቡድኑ ስምሪት የሰጠው ሌሊት አስር ሰዓት ነበር። ይህንን የተከታተሉ ወገኖች ሌሊት በጨለማ እንዲህ አለ ተግባር መፈጸም ለምን አስፈለገ በማለት በጨለምተኝነት የታወረ አካል ጨለማ እንዲወድ አይገርምም ሲሉ ተችተዋል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ሕዝብ ለተራዘመው የትግራይ ጊዜያዊ አስተዳደር ፕሬዝደንት ሆኖ የሚያገለግል ሰው እንዲጠቁም ጥሪ አቀረቡ። በኢፌዴሪ ሕገ መንግስት አንቀጽ ስልሳ ሁለት ህዝባር ዘጠኝ በፕሪቶሪያ ስምምነት የፌዴራል መንግስት በክልሎች ጉዳይ ጣልቃ የሚገባበትን ሁኔታ በሚደነግገው አዋጅ ቁጥር 359 ህዝባር 995 መሰረት በማድረግ አሳታፊ የትግራይ ጊዜያዊ አስተዳደር ለማቆም የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015ን በመደንገግ የትግራይ ጊዜ አስተዳደር ማቆሙን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውሰዋል። በአዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ንዑስ ቁጥር 3 የጊዜ አስተዳደር በክልሉ የሚቆየው ለሁለት ዓመት ላልበለጠ ጊዜ መሆኑን በምግለጽ አስፈላጊ ሆኖ ሲገኝ አስተዳደሩ የቆይታ ጊዜ ሊራዘም እንደሚችል ይደነግጋል። አስቀድሞ የተገለጸው የፕሪቶሪያው ውል የጊዜ አስተዳደሩን ከጣለበት ኃላፊነት ውስጥ በሁለት ዓመት ጊዜ ውስጥ በህዝብ ለተመረጠ መንግስት ስልጣኑን ማስረከብ የሚል ነው ያሉት ጠቅላይ ሚኒስትሩ፣ የፕሪቶሪያው ውልም የትግራይ ጊዜያዊ አስተዳደር እንዳይራዘም የሚገድብ አንቀጽ በውስጡ የለውም። ከላይ እንደተገለጸው ጊዜ አስተዳደሩ ምርጫ ለማካሄድ ምቹ ሁኔታን በመፍጠር በምርጫ ለተመረጠ አካል ስልጣኑ እንደሚያስተላልፍ የፕሪቶሪያውን ቢገልጽም የጊዜ አስተዳደሩ ኃላፊነት ይህ ብቻ አይደለም። በዚህ መሰረት ሰፊ ምክክር በማድረግ የጊዜ አስተዳደሩ ዕድሜ በአንድ ዓመት ማራዘም የግዴታ በማስፈለጉ የአስተዳደሩን ዕድሜ በአንድ ዓመት ተራዝሟል ብለዋል። በዚህ አግባብ የፌዴራል መንግስት በክልሉ ያለውን ጥባጭ ሁኔታ ከግምት በማስገባት ለቀጣይ አንድ ዓመት ፖለቲካዊና አስተዳደራዊ ጉዳዮችን የሚያስፈጽም አዲስ ፕሬዚደንት መሾም አስፈላጊ ሆኖ አግኝቶታል። እንደሚታወቀው በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ንዑስ ቁጥር 2 የጊዜ አስተዳደሩን ፕሬዝደንት መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን ቢደነግግም ህዝቡ በምርጫ የጊዜ አስተዳደሩ ፕሬዝደንት እንዲሆን የሚፈልገውን አካል ከመጠቆም አይገድብም። በዚህም መሰረት ከታች በተያያዘ የጥቆማ ማመልከቻ ኢሜይል በቀጣይ አንድ ዓመት የጊዜ አስተዳደሩን በኃላፊነት የሚመራ በተለይም የከለለውን ህዝብ ሰላምና ደህንነት በማረጋገጥ በህዝብ ወደ ተመረጠ መንግስት ለማሸጋገር ብቃት አለው ወይም አላት የሚሉትን ግለሰብ ከዛሬ ጀምሮ እንዲልኩ አሳውቃለሁ ብለዋል። የጥቆማ ማቅረቢያ አድራሻ ኢንፎ አት ፒኤምኦ ጂኦቪ ኢት ነው። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ የላቀ ሚዲያ ሙያተኞች በመገንባት በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን የመከላከያ ሰራዊት የስነልቦና ግንባታ እና ለሚዲያ ሙያተኞች እየተሰጠ በነበረው ስልጠና ላይ የተገኙት የመከላከያ ሰራዊት ስነልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ስልጠናው የተሻለ ልምድ እና የካበተ እውቀት ባላቸው ሙያተኞች በመሰጠቱ ሰልጣኞች የላቀ አቅም እንዲይዙ የሚያስችል ስለመሆኑ ተናግረዋል። የላቀ የሚዲያ ሙያተኞች በመገንባት በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል ያሉት ሜጀር ጄኔራል እንዳልካቸው የመከላከያ ሚዲያን በእውቀት በክህሎትና በቴክኖሎጂ ይበልጥ ለማደራጀት በትኩረት እየተሰራ ስለመሆኑ ጠቁመዋል። በህዝብ ግንኙነትና በስነተግባቦ ዙሪያ ተኮረ ስልጠና የሰጡት በኢፌድሪ የመንግስት ኮሚኒኬሽን አገልግሎት ህዝባዊ መድረክ ዝግጅት መሪ ስራ አስፈጻሚ አቶ አብርሃም በእውቀት ዓለም አቀፋዊና አሁናዊ ሁኔታን በውል በመረዳት በማህበራዊ ሚዲያ የሚለቀቁ ሀሰተኛ መረጃዎችን በመከተዳ መከላከል የሚያስችል ጥልቅ የሚዲያ ዕውቀት ያለው ሙያተኛ መገንባት ያስፈልጋል ብለዋል። ዘገባው የያሬድ ጥላይ ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድዳ ድድድድ የቼክ ሪፐብሊክ አምባሳደር ሚሮስ ላቭኮስ ከመቻል ስፖርት ክለብ ጋር በሁሉም የስፖርት አይነቶች በጋራ ለመስራት ተስማሙ። በስምምነቱ ላይ ተገኝተው ለአምባሳደሩ አቀባበል ያደረጉት በመከላከያ ስራ የስነልቦና ግንባታ ግንባታ ሰነዶች ዝግጅት ስልጠና ስራዎች ዳይሬክተር ብርጋዴር ጀነራል አስፋው መመጫ፣ የመቻል ስፖርት ክለብ የስራ አመራር ቦርድ ሰብሳቢ ዶክተር ሰይፈጌታሁን እና የክለቡ ከፍተኛ አመራሮች ናቸው። አምባሳደር ሚሮስላቭ የመቻል ስፖርት ክለብን ታሪክና ለሀገራችን ስፖርት ያበረከተውን አስተዋጽኦ፣ በጊዜው የነበረውን የስም ስያሜ በተመለከተ በስፋት ማብራሪያ ተደረገላቸው ሲሆን የመቻል ስፖርት ክለብ ሙዚየምንና ዘመናዊ ጂምናዚየምን ጎብኝተዋል። ከመቻል ስፖርት ክለብ ጋር በጋራ ለመስራት በመስማማታችን ደስተኛ ነኝ ያሉት አምባሳደር ሚርስላቭ ኮስ በቼክ ሪፐብሊክ እንደዚህ የተደራጀ ወታደራዊ ስፖርት ክለብ ያለመሆኑን ጠቁመው በቀጣይ አብረን የምንሰራበትን ሁኔታ እናመቻቻለን ብለዋል። አምባሳደሩ ከመቻል ስፖርት ክለብ ጋር ሙያተኞችንም ጨምር ወደ ሀገራቸው በመጋበዝ የልምድ ልውውጥ ማድረግ እንፈልጋለን ሲሉ ተናግረዋል። ብርጋዴር ጀነራል አስፋማመጫ በበኩላቸው የመቻል ስፖርት ክለብን እንዲጎበኙ የተፈለገበት አላማ በቀጣይ በሁሉም የስፖርት አይነቶች በትብብር ለመስራት ልምድን ለመቅሰም ያለመ ስለሆነ ነው ብለዋል። ጀነራል መኮንኑ ከዚህ በፊት የፖርቹጋል አምባሳደር፣ የአርሜኒያ አምባሳደር እንዲሁም የጣሊያን ወታደራዊ አጣሴ መጥተው መጎብኘታቸውን አውስተው ይህም ክለቡ ያለውን ታሪክ በዓለም አቀፍ ደረጃ ለማስተዋወቅ ያግዛል ብለዋል። ዘገባው የገረመው ጨሬ ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በመጪዎቹ ቀናት ለሁለት ሴላዊ ጉብኝት አዲስ አበባ ይገባሉ። ሚኒስትሩ በሚኖራቸው የአዲስ አበባ ቆይታ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ እስራኤልን በጎበኙበት ወቅት ሁለቱ ሀገራት በጋራ ለመስራት በተስማሙባቸው ጉዳዮች ዙሪያ በኢዮቤልዩ ቤተመንግስት የፊርማ ስነስርዓት እንደሚኖር ይጠበቃል። በተያያዘ ዜና ትናንት ጠዋት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጣና እያደገ የመጣውን ሽብርተኝነት በጋራ ለመፋረም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠውላቸዋል። በስልክ ልውውጣቸው መጨረሻ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝት ግብዣ ያቀረቡላቸው ሲሆን ጠቅላይ ሚኒስትሩን በተመሳሳይ ቤንጃሚን ነታንያሁ ኢትዮጵያን እንዲጎበኙ ጥሪ አቅርበውላቸዋል። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ በሻቢያ ለአምስት ወራት ታግተው የነበሩ አስራ ስምንት የአዘርባጃን ዜጎች ተለቀቁ። ንብረትነታቸው የአዘርባጃን እንደሆኑ ከተገለጸው ሶስት መርከቦች ጋር ታግተው የነበሩ አስራ ስምንት የአዘርባጃን ዜጎች እንዲለቀቁ ከፍተኛ ጥረት ሲደረግ ቆይቶ ነበረ። ታጋጆቹ እንዲለቀቁ የአዘርባጃን መንግስት ያላሰለሰ ጥረት ቢያደርግም የኤርትራ መንግስት ሳይለቃቸው ቆይቷል። የአዘርባጃን የውጭ ጉዳይ ሚኒስትር ታጋጆቹን ለማስለቀቅ ያደረገው ያላሰለሰ ጥረት ውጤት እንዲያገኝ ያደረገው ሶስተኛ ወገን ጣልቃ በመግባቱ ነው ተብሏል። ሶስተኛ ወገን የተባለው የተደረገው ለአስጨራሽ ጥረት እንዳልተሳካ አዘርባጃን ለቱርክ የሽምግልና በሚመስል ሁኔታ ጥያቄ በማቅረቧ በኤርትራ የሚገኘው የቱርክ ኤምባሲ ታጋቾቹን ለማስለቀቅ ከፍተኛ ሚና መጫወቱን እና ምስጋናም መቸሩን በአዘርባጃን መንግስት የማስታወቂያ ኤጀንሲ ስር የሚዘጋጀው አዘር ኒውስ ዘግቧል። ይኸው በአዘርባጃን የማስታወቂያ ኤጀንሲ ስር የሚሰራጀው አዘር ኒውስ ለታገቱት ሶስት መርከቦች ጣፈንታ ግን ያለው ነገር የለም። ይህ ሞርስ ነው። የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድድ የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅ የተወሰኘው ረው አር ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። አሜሪካ የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነሳ። ይህ የሲግናል ቡድን ብሔራዊ ሚኒስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛው ቡድኑን መቀላቀሉን ዋይት ሀውስ አረጋግጧል። በአትላንቲክ መጽሔት የሚሰራው ጀፍሪ ጎልድበርግ እንዳለው ምክትል ፕሬዚደንት ጄዲ ቫንስ እና የመከላከያ ጸሐፊ ፒት ሀግስት የሚገኙበት ቡድን ውስጥ ነው የተቀላቀለው። ታዲያንን አሜሪካ በሁቲ አማጽያን ላይ ለማድረስ ያቀደችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱን ተናግሯል። ምን አይነት መሳሪያ ጥቅም ላይ እንደሚውል እና የትኛው ኢላማ ላይ መቼ ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ ሁለት ሰዓት ቀድሞ ነበር። ጋዜጠኛው ወደ ሲግናል ቡድኑ እንዲቀላቀል የተደረገው በድንገት እንደሆነ ታውቋል። የዋይት ሀውስ ብሔራዊ ደህንነት አማካሪ ማይክል ዋልዝ ወደ ቡድኑ አካቶት ሊሆን እንደሚችልም ተገምቷል። ሁቲዎችን የሚደግፍ ሰው ወደ ሲግናል ቡድን እንኳንም አላካተቱ የአሜሪካውያንን ህይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው ዶናልድ ትራምፕ አትላንቲክ ላይ ልት ስለወጣው ዘገባ እንደማያውቁ ገልጸዋል የዋይት ሀውስ ፕሬስ ሴክረታሪ ካሮላይን ለቪት በሁቲዎች ላይ የደረሰው ጥቃት ስኬታማ ነበር ፕሬዚዳንት ትራምፕ በብሔራዊ ደህንነት ቡድናቸው ይተማመናሉ ብላል የመከላከያ ሚኒስትር ጸሐፊ ወታደራዊ ኦፕሬሽኑ ስኬታማ መሆኑ ገልጸዋል። ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተ ሲጠየቁ አሳሳችና ዋጋቢስ ጋዜጠኛ ሲሉ መልሰዋል። ሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ባለስልጣኖች በተገቢው መንገድ ኃላፊነታቸውን እየተወጡ መሆናቸውን በመጥቀስ የጋዜጠኛው በሲግናል ቡድኑ መግባቱ ግን ስህተት ነው ብለዋል። ይህ ሞርስ ነው። የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ ሰብስክራይብ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አር አስቻ ዜናውን በድጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ሕዝብ ለተራዘመው የትግራይ ጊዜያዊ አስተዳደር ፕሬዝደንት ሆኖ የሚያገለግል ሰው እንዲጠቁም ጥሪ ማቅረባቸው፣ በሻቢያ የታገቱ 18 የአዘርባጃን ዜጎች ተለቀው የመርከቦቹ ጣፈንታ አለመታወቁ ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰራዊቱ ላይ የሚነዙ ሀሰተኛ መረጃዎችን መቀልበስ ያስፈልጋል ማለታቸው በመቀሌ ከተማ የሸቀጦች ዋጋ መናረንን ለመቆጣጠር በተደረገ ድንገተኛ ፍተሻ ከ17 ሺህ ሊትር በላይ የተደበቀ ነዳጅ መገኘቱ በእነ ዶክተር ደብረ ጽዮን የሚመራው የህወሀት ክንፍ የትግራይ ቴሌቪዥን ጣቢያን ሰብሮ በመግባት ማህተም ለመውሰድ ያደረገው የዛሬ ሌሊት ከበባ መክሸፉ በኢትዮ ጅቡቲ የምድር ባቡር የጅምላና የኮንቴይነር ጭነት አገልግሎት እየተመቻቸ ስለመሆኑ ከሀገር ውስጥ ከውጭ ደግሞ የአሜሪካ ከፍተኛ ባለስልጣን በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ መነሳቱን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅ የተወሰነው ረቡዕ አርብ ወደ እናንተ ሲደርስ የነበረው የዕለት ረቡዕ የሞርስ ዜና የእስካሁን ነበር። የፊታችን አርብ በሞርስ ዜና እንገናኛለን። እስከዚያው ጥርስ